ሰላም ጤና ይስጥልኝ። ውድ የማራኪ ትዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ክፍል አራት አቡጊዳ የፊደል ጥናት ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለማራኪ ትዩብ አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልኩ ቀድመው ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ ደውላችሁ መማር ትችላላችሁ። አሁን በቀጥታ ወደ ፊደል ጥናታችን። ኦኬ፣ እንግዲህ በክፍል አንድ ቆይታችንና በክፍል ሁለት እንዲሁም በክፍል ሶስት ቆይታችን የተወሰኑ ፊደላትን ተመልክተናል። ዛሬም እንደዚሁ እንደተለመደው የተወሰኑ ፊደላትን ይዤላችሁ መጥቻለሁ። በጽሞና ተከታተሉኝ። እያንዳንዳቸውን በትክክል መጥራታችሁንና በትክክል አጋጣሚዎች ማንበባችሁን እርግጠኛ መሆኑን መቻል አለባቸው። ምክንያቱም ይሄ ፊደል አጠናን ወይም ደግሞ ይሄ አቡጊዳ ፊደል ጥናት ለማንበብ ከፍተኛ እንድርድሪያ ስለሆነ ምንባብ ለማንበብ ቃላት ለመስረት መንደርደራችሁ ስለሆነ ፊደሎችን በትክክል መጥራታችሁን ማረጋት መቻል አለባችሁ። ከሲ ሰ ሹ ኢፋ ይላሉ። እነዚህ አራቱን ስታጌዟቸው እያንዳንዳቸው ስንጠራቸው በዚህ መልክ ይሆናሉ። እያንዳንዳቸው ስንጠራቸው ግን ሹ ሹ ኢፋ ይላሉ። ሹ ኢፋ ሹ ኢፋ እናንተ እነዚህም ሁለሁ አራቱን አጋጥሞ ማንበብ ካልቻላቸው ሁለቱ ሁለቶችን ሰሹ ሰሹ ከዛ ደግሞ እነዚህ ሁለታቸውን ደግሞ ኢፋ ኢፋ ብሎ ማንበብ፣ ከዛ ሰሹንና ኢፋን በጋራ ስታገናኙት ይላል፣ ሰሹ ኢፋ፣ ሰሹ ኢፋ። ጼ ቅሮ ጼ ቅሮ ጼ ቅሮ ጼ ቅሮ ከዚህ ጋር ሰሹ ኢፋ ብለናል። ከዚህ ጋር ደግሞ ጼ ቅሮን በጋራ ስታደርጉት ምን ይላል? ሰሹ ኢፋ ፄቅሮ ብሎ ማንበብ ይቻላል። ስለዚህ ይህንን በምታነብበት ሰዓት ባለ ሰባት ሆሄ ቃላትን ማንበብ ቻልን ማለት ነው። ሰባት ሆሄ ያለውን ቃላት ማንበብ ችለናል ማለት ነው። ስለዚህ እንዲያልቃች መዳምድ አለባችሁ። ፄቅሮ ብላችሁ ስታነቡ ሶስት ሆሄ ያለው ቃል አነብባቸዋል። ሰሹ ኢፋ ብላችሁ ስታነቡ ደግሞ አራት ሆሄ ያለውን ቃል ማንበብ ችላቸኋል ማለት ነው። በጣም ጥሩ። እስኪ ወደ የሚቀጥለው እንሂድ። ሸ ኦ ፊ ፃ ይላል። እነዚህን ስታገናኛቸው ሸኡ ፊ ፃ ሸኡ ፊ ፃ ሁለቱ አገናኙት እናንተ እንዳይከብዳቸው ሸኡ ሸኡ ፊ ፃ ፊ ፃ ከዛ ሸኡ እዚህ ላቸው እዚጋ ፊ ፃ ብላቸዋል። ስታገናኙት ምን ይላል? ሸኡ ፊ ፃ ሸኡ ፊ ፃ ሸኡ ፊ ፃ ብሎ ደቃግሞ መያዝ ቄርሶ ቄርሶ ቄርሶ ሶስቱን ስታነቧቸው በጋራ ቄርሶ። እዚህ ጋር ሶስቱ ቄርሶ ይላል። ከዚህ ጋር አራቶቹ ደግሞ ምን ይላሉ? ሸኡፊጻ ይላሉ። ስለዚህ ሰባቱን በአንድ ስናገኝ ምን ይላሉ? ሸኡፊጻ ቄርሶ ብሎ ማንበብ ማለት ነው። በጣም ጥሩ። ሸኡፊጻ ቄርሶ ብለን እናነባለን። ልክ እንዲያደረጋችሁ መለማመድ መቻል አለባቸው ማለት እስኪ ወደ የሚቀጥለው ንድ ኦኬ። እንግዲህ አሁንም ደግሞ ከዚህ ጋር እንደምትባቸው እነዚህ ፊደሎች ን ስትመለከቷቸው ሰባት ድጅቶች ናቸው። እንቆጠራቸው አ ፉ ፂ ቃ አፉ ፂቃ። እንግዲህ እናንተ አፉ ፂቃ ብሎ አንድ አራቱን አጋጥሞ ማንበብ ካልቻላቸው አፉ አፉ ሁለቱን ፂቃ ፂቃ አፉ ፂቃ ከዛ አፉን እና ፂቃን ስተገናኙ ምን ይላል? አፉ ፂቃ አፉ ፂቃ። ሬስቶ ሬስቶ ሬስቶ። በጣም ጥሩ ስለዚ አፉ ፂቃ እና አፉ ፂቃና ሬስቶ የሚለውን ሬስቶ የሚለውን አፉ ጺቃ የሚለውና ሬስቶን በጋራ ገ ስናነበው አፉ ፂቃ ሬስቶ ይላል ማለት ነው። አፉ ጺቃ ሬስቶ ብላችሁ ማንበብ መቻል አለባችሁ። በጣም ጥሩ። ወደሚቀጥለው ስንል ፈጹ ቂራ ይላል። ፈጹ ቂራ፣ እኒህ ሁለቱ ስታገናኛቸው ፈጹ ይላሉ። ፈ ፈጹ ብላችሁ ደጋግማችሁ መለማመድ። ፈጹ ከዚያ ቂራ ቂራ ቂራ ብላችሁ መለማመድ። ከዛ እንን አራቱን ፈጹ የሚለውና ቂራን የሚለውን ስታገናኙ ፈጹ ቂራ፣ ፈጹ ቂራ፣ ፈጹ ቂራ ብላችሁ ማያዝ። ከዚያ ሴት ቾ ሴት ሴት ቾ ሴት ቾ ሴትቾ ብላችሁ ትይዟላችሁ። ከዛ ሰባቱን በጋራ ስናጊዛቸው ከዚ ጋር ፈጹቂራ የሚላለን ከዚ ጋር ደግሞ ሴትቾ የሚላለን ፈጹቂራ ሴትቾ ብለን እናነባለን ማለት ነው። ይሄንን እንዲያገን ፈጹቂራ ሴትቾ ብለን ስናነብ ሰባት ሆሄያትን የያዝን ቃል ማንበብ ቻለን ማለት ነው። ማንበብ ቻለን ማለት ነው። ስለዚህ እናንተ በእንደዚ አድርጋችሁ በግድ መላመድ መቻል አለባቸው ሁል ጊዜ እኔ የምመክራችሁ ፊደል ገበታ ላይ ብቻ ጊዜያችሁን ከምታስፈልግ አቡጊዳ ፊደል ገበታ ላይ ብታጠፉ የብለት አቃላች አንደኛ፣ እኒህ ፊደሎች ተዘበራርቆ የቀረቡ ናቸው አታውቋቸውም። ስለዚህ እያንዳንዳቸው ሀሆ ሂሄ ብላችሁ ሰው የምትሄዱት በትክክል ፊደሉ ሀ የትኛው እንደሆነ፣ ለ የትኛው እንደሆነ፣ ቀ የትኛው እንደሆነ፣ ራ የትኛዋ ነጭ ሴ የትኛዋ እንደሆነ፣ እያንዳንዱ ፊደሎችን ለይታቸው አውቃቸው። ይህ ፈ ነው ነው ይሄ ጹ ነው ይሄ ቂ ነው ራ ነው ይሄ ሴ ነው ይሄ ት ነው ይሄ ቾር ብላችሁ ነው አንባችሁ ለይታችሁን ብታውቋቸው ማለት ነው። ከዚያ ግን አንዳንዴ አንዷን የመጀመሪያ ብቻ ካወቃችሁ፣ ሀን ብቻ ካወቃችሁ ሀ ሁ ሂ ሀ ሄ ህ ሆ ትላላችሁ። እንደዚያ ነገር ስላለ ከዚ ጋር ጊዜያችሁን የበለጠ ትኩረት ብታደርጉ የተሻለ ነገር ታገኛላችሁ። ቤተስፋ አድርጋለሁ። ኦኬ፣ ወደሚቀጥለው እስኪ እንድድ እስኪ እንያቸው ጸ ቁሪ ሳይ ላሉ ጸቁ ሪሳ ነው የሚለው። እናንተ ግን ለማያያዝ ለምን ለማመድ እነዚህ ሁለቱን ብቻ ማያያዝ ጸቁ ጸቁ ጸቁ ሬሳ፣ ሬሳ ብላችሁ ታጌዛላችሁ። ከዛ ጸቁ ሬሳ ይላሉ። ጸቁንና ሬሳ ስታገናኛቸው ጸቁ ሬሳ ብላችሁ አራት ፊደል ያለውን ቃል ማንበብ መቻል። ጸቁ ሬሳ ጸቁ ስትል ሁለት ፊደል ያለውን ያነባችሁ ማለት ነው እዲስ አስቱንም ሁለት ፊደል ያለውን ቃያ ነባችሁ ማለት ነው። ከዛ በጋራ ይህን ስታገናኙ ሁለት ፊደልና ሁለት ፊደል ያለውን ስታገናኙት አራቱን ፊደል በአንድ ላይ ስታነቡት ጸቁሪሳ፣ ጸቁሪሳ። ስለዚህ ጸቁሪሳ ባለ ስንት ሆሄ ቃል ነው? ባለ አራት ሆሄ ቃል ነው ማለት ነው። ቴች ሆ፣ ቴች ሆ፣ ቴች ሆ፣ ቴች ሆ። ስለዚህ ጸቁሪሳ ቴች ሆ ብለን ሙሉን እናነባለን ማለት ነው። ጸቆሬሳ ቴች ሆ ብለን ብለን እናነባለን። መልካም። እስኪ ወደ ወደ መጨረሻው አንድ ቀሩ ሲታ ቀሩ ሲታ ይላል። ቀሩ ሲታ እነዚህ ሁለቱን ስናነባቸው ቀሩ ይላሉ። ቀሩ ሲታ ሲታ ቀሩ ሲታ ብለን እናነባለን። ቀሩሲታ ሲታ ቸ ህ ፖ ብለን እናነባለን። ስለዚህ እናንተ ልክን ያደረጋችሁ መለማመድ። እስኪ አራ አንድ ሙሉ እናንባችሁ። እነዚህ ቀሩሲታ ቼህ ፖ ቀሩሲታ ቸ ህ ፖ ብለን ማንበብ መቻል አለብን ማለት ነው። መልካም እንዲ ያደረጋችሁ በደምብ መላልሳችሁ ማንበብና መለማመድ እንዲሁም ደግሞ ፊደላቱን እያንዳንዱ ለይቶ ማወቅ መቻል ይጠበቅባቸዋል ማለት ነው። እንዲህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ሁልጊዜም እንዲሁ እንደምለው እንዲሰራላችሁ የምትፈልጉት ካለ እዚያው ኮሜንት ቦታ ላይ ብታሳባችሁ ብታስቀምጡልኝ ይደርሰኛል። እኔ ደግሞ ሰርቼ እምለቅላችሁ ይሆናል ማለት ነው። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቻናሉን ሳብስክራይብ ላይክ፣ እና ሸር በማድረግ ቤተሰብ ይሁኑ።